ታላላቆቹን የአውሮፓ ክለቦች የተመለከቱ ወቅታዊ መረጃዎች ለተይ ቡድን ዜና ከጉዳት ጋር የተያያዙና እንደዚሁም ደግሞ ለእናንተ ውድ አድማጮቻችን በዚህ ሰዓት ብትሰሟቸው ብለን የመራረጥ ናቸው። በተለይም ከዙር ጋር የተያዙ በርከት ያሉ ጥንቅሮችን በአውሮፓ ትልቆቹ ክለቦች ዘንድ ልናስደምጣችሁ ተገኘን። እስከ ፕሮግራማችን ፍጻሜ ከእኛ ጋር ቆዩን። የአውሮፓ ትልቆቹን ክለቦች የተመለክቱ ወቅታዊ ጥንቅሮቻችን ዛሬም እንደተጠበቁ ናቸው። በተለይም በዝውውር መስኮቱ ላይ ሰፋ ያሉ እንቅስቃሴዎች እየሰማን እንገኛለን። የፕሪሚየር ሊጎቹን ታላላቅ ክለቦችም እናነሳለን። በተለይም ቼልሲ ከጣሊያን ሴሪያ እንደ ተጫዋችን ለማምጣት ድርድር ለማድረግ እቅድ ቢኖረውም የተለጠፈበት ሂሳብ ግን እጅግ ከበድ ያለ ሆኗል። ስፖርቲንግ ሊዝበንንም ማፈራረሱን ቀጥሏል። ቼልሲ ሶስተኛውን ተጫዋች ለማምጣት ጥረት እያደረገ ነው። ከዛ አካባቢ አልፍሌ ጌል ክሪስትን እንመለከታለን በቼልሲ በኩል። ሊቨርፑል ቤት ያው ኢሳክ ላይ ወስነዋል። ጠንከራ ያሉ ስራዎችን እየሰሩ እንደሆነ ጊቭ ሚ ስፖርት አስነብቧል። በሊቨርፑል በኩል የሚለቁ ተጫዋቾች መዳረሻን በተመለከተ ቲም ቶክ በተለይም የኑኔዝ ፈላጊዎች እዛው ከፕሪሚየር ሊጉ በርከት ማለታቸውን የሚጠቁ መረጃን ይዞ ወጥቷል። ከአርሰናል ጋር በተያያዘ ዴክላን ራይስ ያነሳቸው በርካታ ነጥቦች አሉ፣ እንመለከታቸዋለን። በአውሮፓም አራተኛው ቡድን ነው አርሰናል በአትሌቲኮ ማድሪድ፣ በናፖሊ፣ በሄታፌ ተበልጦ ማለት ነው። እንመለከቷለን ከጉዳት በርከት ያሉ ተጫዋቾች ተመልሰውለታል። ለመሆኑ ኢታ ንዋኔሪንና ቡካዮ ሳካን በአንድ ላይ እንዴት መጠቀም ይችላል አርሰናል? ምክንያቱም ንዋኔሪ አሁን ምርጥ ብቃቱን እያሳየ ነው፣ ሳካ ተመልሷል። ስካይ ስፖርት ዛሬም በትንታኔ ፕሮግራሙ ላይ እነኝህን ሁለት ተጫዋቾች ሻርቴታ ማጣመር ከፈለገ በሚል የሰሩት ትንታኔ አለን፣ እናጋራቸዋለን። ከዛ በተጨማሪ ጆርጂኒዮ ቀጣይ ክረምት ክለቡን ይለቃል የተባለውም ተጫዋች የሚያጋራን መልእክት አለ። አርሰናልን በስፋት ተጠብቁን። ማንቸስተር ዩናይትዶች በተለይም ደግሞ የፊት መስመር አጥቂ ራስመስ ሆይሉንድን በተመለከተ ላይሸጡበት የሚችሉ አንድ ትልቅ ምክንያት አላቸው ይለናል የማንቸስተር ኢቭኒንግ ዘገባ ነው እንመለከተዋለን። ከዛ በተጨማሪ ግን ማንቸስተር ዩናይትድ መቶ ሚሊዮን ሮ ለተጠየቁ ተጫዋች ስንት ሊያቀርቡ አቅዷል? መነጋገሪያ የሆነ ሂሳብ ነው። ሴኮኮኔም ወደ ጨዋታ ተመልሷል። አስደናቂ ብቃቱን እያሳየ ነው ሉክሾን ለመጠቀም ይገደዳሉ። አሰልጣኝ ሩበን አሞሪም በምን ጉዳይ ታደምጡታላችሁ? ከዛ በተጨማሪ ግን ማንቸስተር ዩናይትድን ሲለቅ ጫማ የሚሰቅልበት ምክንያት ጉዳት መሆኑም የተረጋገጠ ተጫዋች አለ። በአውሮፓ ትልቆቹን ክለቦች እናነሳችኋለን በቡድን ዜናችን ማለት ነው። ከዛ በተረፈ ውድ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ከማይደክመው ተጫዋች እንጀምር። በርካቶች በቡድናችን ውስጥ ቢኖር ብለው ከሚመኙት ንጎሎ ካንቴ ንጎሎ ካንቴ ዛሬ 34ኛ ዓመቱን እያከበረ ይገኛል። ሁለት የፕሪምየር ሊግ ዋንጮችን በሰማያዊ መለያ ያነሳ ነው። በሌስተር ሲቲ 15 16 የውድድር ዓመትን አንስቶ ነበረ፣ ለዓለም ራሱን በደንብ ያስተዋወቀበት። ከዛ ከቼልሺ ጋር አንስቷል እንደገና ኤፌ ካፕን አንድ ጊዜ፣ ሻምፒዮንስ ሊግን አንድ ጊዜ፣ የአውሮፓ ሱፐር ካፕን አንድ ጊዜ፣ የዓለም ክለቦች ዋንጫን አንድ ጊዜ፣ ኤሮፕ ሊግ አንድ ጊዜ፣ የዓለም ዋንጫን አንድ ጊዜ ያሳካችላል። በተለይም የአውሮፓ ሻምፒዮንስ ሊግና ሊግን ካነሱ በጣት ከሚቆጠሩ ተጫዋቾች ውስጥ አንደኛው ነጎሎ ካንቴ ነው። አንድ የፕሪሚየር ሊጉ የሲዝኑ ምርጥ ተጫዋች ተብሎም እንደዚሁ የተመረጠ ሲሆን የእግር ኳስ ጸሐፊያን የዓመቱ ምርጥ ተጫዋችም ተብሎ እንደዚሁ የተመረጠ ነው። የማይደክም ሜዳውን ቀኑ ሙሉ ሲሮጥ ቢውል የማይደክመው ተጫዋች ይላሉ። እንደውም በአንድ ወቅት ፍራንክ ጀምስ ላምፓርድ ስለሱ ሲናገር፣ እጅግ በጣም ደክሞት ነበረም ከዚህ በላይ መጫወት አልችልም ብሎ ነበረ። ነገር ግን አንድ ኳስ ሊያስጥል ከሜዳ ክፍል እስከ ተቃራኒ ሜዳ ክፍል ሮጦ ሲሄዳ አይቼዋለሁኝና በጣም የሚገርም ተጫዋች ነው ብሎ አወድሶት ነበረ። ንጎሎ ካንቴ አፍሪካዊ የኮከብ የዘር ሐረጉ ማለት ነው፣ ለፈረንሳይ ብሔራዊ ቡድን እንደሚጮት ይታወቃል። ዛሬ ሰላሳ አራተኛ ዓመቱ ላይ ይገኛል። ባርሴሎና ሰሞኑን እንግዲህ በጉዳት ምክንያት ከብሔራዊ ቡድን የተቀነሰውን ኤንጎ ማርቲኒዝን በጨዋታ ላይ መሰለፉን ተከትሎ ኦሳሱኖች ከበድ ያለ ቅሬታ ማቅረባቸው ይታወቃል። ሪልቮ እንዳስነበበው ከሆነ በባርሴሎና በኩል ይህ ጉዳይ ብዙ ጣጣ ያመጣብናል የሚል ስጋት እንደሌለባቸው ነው እየተዘገበ የሚገኘው። የፊፋ ሕግ ግን እንደሚታወቀው አንድ ተጫዋች በጉዳት ምክንያት ከብሔራዊ ቡድን ከተቀነሰ ከአምስት ቀን በፊት ለክለብ እግር ኳስ መጫወት አይችልም። ያው ይህ የሆነበት ምክንያት ተጫዋቾች በጉዳት ምክንያት ለብሔራዊ ቡድን ጥሪ ሲደረግላቸው አኔድም እንዳይሉ ወይም ደግሞ ሳይጎዱ ተጎድተናል እንዳይሉና በሳምንት ውስጥ የሚደረግ ጨዋታ ላይ እንዳይከፈሉ ሕግ በማውጣቱን ተከትሎ ነው በፌር ፕሌይ ሕጉ መሰረት ኢንጎ ማርቲኔዝ ግን ተሰልፏል። ጉዳዩን ያው ለፊፋ መልክተዋል። ሎሳሶኖች ምላሽ እየጠበቁ ነው። ባርሴሎናዎች ግን ብዙ ጣጣ አለው ብለው የማያምኑት ጉዳይ እንደሆነ ነው ሪልቮ ያስነበበው። ከሪያል ማድሪድ ጋር በተያያዘ በቪኒሽሽ ጁኒየር ጉዳይ እርግጠኞች አይደሉም ተብሏል። መግባባት አልተደረሰም። በተለይም ውድ የተባለ ሳምንት ደሞዝን ይፈልጋል። ቪኒሽሽ ጁኒየር አሁን የቡድኑ ከፍተኛ ተከፋይ መሆን ይፈልጋል። በእርግጥ አሁንም ወደ ሀያ ሚሊዮን ዩሮ በላይ በዓመት ያገኛል። ቡድኑ የ አውሮፓ ሻምፒዮንስ ሊግን ባለፈው ዓመት መንሳቱን ተከትሎ ስለዚህ ትልቅ ገንዘብ ጠይቋል። 2027 ላይ የሚጠናቀቀውን ኮንትራቱን ለማራዘም በሳውዲ በኩል ደግሞ ሪያል ማድሪድንም የሚያማለል ለተጫዋቹም እጅግ በጣም ጠቀም ያለ ወደ አንድ ቢሊየን ዶላር አካባቢ በአምስት ዓመት ውስጥ የሚያስገኝለትን ሳምንታዊ ደመወዝ እንዳቀረቡለት ይታወቃልና ከዚህ ጋር በተያያዘ ፉትቦል ትራንስፈር ይዞት በወጣው መረጃ መሰረት ይህ ጉዳይ በራሱ ክረምት ላይ ትልቅ አጀንዳ እንደሚሆንና የቪኒሽሽ ጁኒየር ጉዳይ የተዘጋ እንዳልሆነ ነው። እንግዲህ መረጃውን ይዞት የወጣው ፍሎረንቲኖ ፔሬዝም ያሉት ነገር የለም። ቪኒሽስ ጁኒየር ግን በቅርቡ ጉዳዩ ይቋጫል ሲል እንደነበር አይዘነጋም። ቲቦት ኮርቷ ጉዳት እንዳጋጠመው ተረጋግጧል። በዚህ ሳምንት ቡድኑን አያገለግልም። ሉኒን ከረጅም ጊዜ በኋላ ወደ ሪያል ማድሪድ ቋሚነት እንደሚመለስ ተረጋግጧል። የቲቦት ኮርቷም እንግዲህ ጉዳት እስከ መች ከሜዳ ያረቀዋል የሚለው ነገር ይፋ ባይደረግም፣ ያው ጉዳዩ በአርሰናል ጨዋታ ላይ ይገኛል አይገኝም የሚለው ነው። ለማንኛውም ካርሎ አንቾሎቲ ዕለተ ሰኞ የሚሰጡት ጋዜጣዊ መግለጫ የሚጠበቅ ነው። የሚሆነው በቀጣይ ሳምንት ማለት ነው። ወይም ደግሞ ከጨዋታው መጠናቀቅ በኋላ በሚሰጡት ጋዜጣዊ መግለጫ ላይ ልናገኘው እንችላለን። ለማንኛውም ቲቦት ኮርቷ ጉዳት እንዳጋጠመው ፋብሪዚዮ ሮማኖ በሰበር አስነበበን። ሌላኛው የዩሊያን አልቫሬስ በጣም አስገራሚ ቁጥር ነው። አሁን የሚገኘው በአትሌቲኮ ማድሪድ ነው። ወደ አውሮፓ ከመጣ በኋላ በማንቸስተር ሲቲ 202223 ፕሪሚየር ሊግን አነሳ። 202324 ፕሪሚየር ሊግን አነሳ። እንግዲህ ሁለት የአውሮፓ ሲዝኖቹ በፕሪሚየር ሊግ ዋንጫ የተደመደሙ ናቸው። ሶስተኛውን ዓመቱን ምናልባት በሲቲ ቢሆን በእርግጠኝነት ዋንጫ ያነሳ የምንል ነበረ። ነገር ግን አሁን የሚጫወተው በአትሌቲኮ ማድሪድ ነው። አትሌቲኮ ማድሪድ ደግሞ እንደሚታወቀው የላሊጋውን ዋንጫ በሂሳባዊ ስሌት አሁንም አለበት። በእርግጥ ቀስ በቀስ ነጥቡ እየሰፋበት ይገኛል። ወደ ሰባት ደርሷል ከባርሴሎና ጋር ያለው የነጥብ ልዩነት እንዲሁ ከሪያል ማድሪድ ጋር ወደ ስድስት የሚጠጋ የነጥብ ልዩነት አላቸውና። ይህንን ነጥብ እንዴት ያጠቡ ወደ አራት የሚጠጋላቸውና ይህንን ነጥብ እንዴት ያጠቡታል የሚለው እንዳለ ሆኖ ዩሊያን አልቫሬስ ሶስተኛ ዓመት የአውሮፓ ቆይታውን ምናልባት በሊግ ዋንጫ ያጠናቀቁ የሆነው የሚለውን በአመቱ መጨረሻ መጠበቅ ግድ ይለናል። ባየር ሞኒኮች በፕሪሚየር ሊጉ እጅግ በጣም አስደናቂ ከሚባሉት ግብ ጠባቂዎች ውስጥ የሆነውን የብራይተኑን ግብ ጠባቂ ባርት ቨር በርግን ለማስፈረም ፍላጎት እንዳላቸው ሲዘገብ፣ በብራይተን በኩል ለባርት ያስቀመጡት የዝውውር ሂሳብ ስልሳ ሚሊዮን ዩሮ ነው ተብሏል። ቴሌግራፍ ይዞት በወጣው መረጃ መሰረት ማኑኤል ኑዌርን በረጅም ጊዜ መተካት ዕቅድ ያላቸው ባየር ሙኒኮች እዚህ ግብ ጠባቂ ላይ ናቸውን ጥሏል። የሊቨርፑሉ ሁለተኛ ግብ ጠባቂ ኮማህኒ ኬለር ደግሞ ሌላኛው በክለቡ ባየር ሙኒክ የተያዘው እቅር ነው ተብሏል። ሁለቱን ለማስፈረም ቀጣይ ክረምት ላይ ጥረት ማድረጋቸውም አይቀርም ሲል ነው መረጃውን ይዞት የወጣው። የፊፋ ውሳኔ ፍትሐዊ አይደለም ብለዋል ሐሜስ ሮድሪጌዝ። የሜክሲኮ ክለብ ሊኦነ ተጫዋች የሆነው ሐሜስ ሮድሪጌስ ፊፋ ክለቡን ከዓለም ዋንጫም በተለይም ከዓለም ክለቦች ዋንጫ ውድድር መሰረሱ ኢፍትሐዊ ብሎታል። ፊፋ የሜክሲኮን ክለብ ሊኦነ በተመሳይ ባለ ሀብት ለተያዙ ክለቦች የወጣውን ደንብ ይጥሳል በሚል ከዓለም ክለቦች ዋንጫ ውድድር መሰረሱ ይታወቃል። የፊፋ ውሳኔ ፍትሃዊ አይደለም ይህንን ሁላችንም እናምናለን ብሏል ሐሜስ ሮድሪጌዝ አክሎም ሜዳ ላይ ያሸንፈናል ክለቡና ተጫዋቾቹ በፊፋ ውሳኔ በጣም ተጎድተዋል በዚህ ውሳኔ እግር ኳስ ተበላሽቷል ብሏል በርካታ ደጋፊዎች ወደ አሜሪካ ለመሄድ አቅደዋል። ምን ተብሎ መሄድ አትችሉም ተብሎ ይነገራል፣ ሲል ሐሜስ ሮድሪጌዝም ቅሬታውን አቅርቧል። ክለቡን ወክሎ በውድድሩ የሚሳተፈው ክለብ እስካሁንም አልታወቀም። ምናልባትም የፕሪሚየር ሊጉ ክለብ ሊቨርፑል፣ የስፔኑ ክለብ ባርሴሎና ይጠበቃል ወክለው ይሄዳሉ ተብሎ፣ የሜክሲኮ ክለብ ግን ከዚህ ውድድር በአንድ ባለሀብት ስር ተይዟል በሚል መታገዱን ከሰሞኑ እኛም በመረጃችን አድርሰናችሁ ነበረ። ኔማር በፓውሊስታን ሊግ ምርጥ ጎል ሽልማት አሸናፊ ሆኗል። ለሚታውቀው ለሳንቶስ እየተጫወተ ነው። ከማዕዘን ምት ግብ አስቆጥሮ ነበረም። በዚህ ምክንያት የወሩ ምርጥ ግብ ተብላ እንደዚሁ ሽልማት ተበርክቶለታል። ለኔማር ጁኒየር በዚህ ውድድር ዘመን ብዙ ጨዋታዎችን በማድረግ በአውሮፓ ውስጥ አብዛኞቹ ክለቦች ተጠቃሽ ናቸው ከዚህ ውስጥ ላብነት ያክል እነ ሪያል ማድሪድ እነ ማንቸስተር ሲቲን ማንሳት እንችላለን አርሰናል በተለይም በአውሮፓ መድረክ የሚሳተፉ አብዛኞቹ ክለቦች በርካታ ጨዋታ ለማድረግ ተገደዋል በዛው ልክ ደግሞ ቡድኖችን ጉዳት እየጎዳ ይገኛል አንደኛው በዚህ ሰለባ የሆነው ተወዳጁ የእንግሊዝ ፕሪሚየር ሊግ ነው ዘንድሮ በፕሪሚየር ሊጉ በርካታ ጨዋታ ባይኖርበትም ግን እንደ ብራይተን በርከት ያሉ ተጫዋቾችን ጉዳት የደረሰበት ክለብ አናገኝም 36 ተጫዋቾች በብራይተን በኩል ጉዳት አስተናግደዋል በዚህ የውድድር ዓመት ከብራይተን ቀጥሎ የምናገኘው ቡድን አስቶን ቪላ ነው አስቶን ቪላ እንግዲህ ወደ 32 ተጫዋቾች በፕሪሚየር ሊጉ እስካሁን በጉዳት አስመዝግበዋል ቶትናም ሆትስፐር 32 ጉዳቶችን አስመዝግበዋል ኤፕሲሽታውን 31 ማይስትርሺት 29 ሳውዛምፕተን ወደ 27 አርሰናል 25 ብሬንትፎርድ 25 ማንቸስተር ዩናይትድ 23 ወልቭስ 22 እንዲሁም ቼልሲ 20 ጉዳቶችን አስመዝግቧል። ሊቨርፑል ወደ 19 ጉዳቶችን አስመዝግቧል። ምናልባት አንድ ተጫዋች ሁለት ጊዜም ተጎድቶ ሊሆን ይችላል። ግን ተጫዋቹን በጉዳት ደረጃ በማስመዝገብ የብራይተን ከፍ ያለ ነው። በተለምዶ ነኝ ቶፕ ሲክስ ከሚባሉ ክለቦች ውስጥ ሊቨርፑል ነው 19 የጉዳት ዝርዝሮችን በዚህ ዓመት ያስመዘገበው። ሌሎቹ ግን ከፍ ከፍ ያለ ነው። በተለይም ቶትናም ዘንድሮ ለመቸገሩ ምንም ጥርጥር የለም። ወሳኝ ተጫዋቾቹን በጉዳት እንዳጣም የሚዘነጋ አይደለም። ኤሚ ማርቲኔዝ ስለ ፓርሰን ጀርሜኑ ጨዋታ ሀሳቡን አጋርቷል። አንድ ጥሩ ጎኑ ቡድኔ ዝቅተኛ ጫና ውስጥ ይገኛል ብለዋል። እንደሚታወቀው ፓሪስ ሰን ጀርሜን ካስቶን ቪላ በአውሮፓ ሻምፒዮንስ ሊገሩ ፍጻሜ ጨዋታ እንደሚያደርጉ ይታወቃል። እናም ቡድኔ ዝቅተኛ ግምት ስለወሰደም ጫና የለበትም። ምክንያቱም ብንወድቅ እኛ ላይ የሚፈጠር ትኩረት የለም። በእኔ ላይ ስለሚሆነው ደጋፊዎች የሚሳደቡት እኔን ብቻ ነው። ሙሉ በሙሉ ለግጥሚያው ተዘጋጅቻለሁ። በጣም አስደሳች የሆነ ጨዋታ ይሆናል ብዬ አስባለሁ። ነገር ግን ጫነው እኛ ላይ አይደለም፣ ፓሪሰን ጀርሜን ላይ ነው ያለውና ይሄ ለእኛ እጅግ በጣም መልካም የሚባለው አጋጣሚ ነው ብሏል። በፕሪሚየር ሊግ ዘንድሮ ወደ ማጥቃት ቀጥኖ ኳስን ይዞ በመግባት በተለይም ቀጥተኛ ኳሶችን ወደ ወደፊት በመላክ እጅግ በጣም ስኬታማ የሚባለ ቁልፍ ኳሶችን በመቀበል ሶስተኛ ሜዳ ክፍል ላይ ጆርጂኒዮ ሩተር የብራይተን ኤንድ ሆቫልቪ የሆኑ አርባ ሰባት ነጥብ ስምንት በመቶ የተሳኩ ኳሶችን እንግዲህ ወደፊት በመላክ ወይም ደግሞ የማጥቃት ቀጠናው ላይ በመላክ ቀዳሚው ተጫዋች ነው ወይም ስኬታማ ቁጥር ያለው ነው። ቀጥሎ የምናገኘው ማይክል ዳምስ ጋርድን ነው፣ የብሬንትፎርዱ ተጫዋች እጅግ በጣም አስደናቂ ነው። ዚህ ወደ 47 ነጥብ 7 በመቶ ስኬታማ ናቸው ኳሶች ወደ ሶስተኛ የሜዳ ክፍል ሲሻገሩ። ቀጥሎ ሶስተኛ የምናገኘው የማንቸስተር ዩናይትዱን ብሩኖ ፈርናንዴዝ ነው። አራተኛ ደረጃ ላይ የምናገኘው ማርከስ ትራቭነር ነው። ስድስተኛ አራተኛ ነው። አምስተኛ የተቀመጠው የአርሰናሉ ማርቲን ኦዴጋርድ ነው። የብራይተን ኢንድ ሆቭ አልቬኑ ተጫዋች ግን በዚህ ደረጃ ቀዳሚው ተጫዋች ነው። ፉልሃም ዘንድሮ በዝግታ ያለ ግን ለአውሮፓ ሻምፒዮንስ ሊግ ቦታ በፕሪሚየር ሊግ ሶስት ነጥብ ብቻ አሁን ላይ የጎደለው ቡድን ነው። በርካቶቻው አሁን የሚጠብቁት የአንድ ኤራው ለሆነ ቡድን በርነ መውዝን ነው። ግን ከዛም የተሻለ ሆኖ ድምጻቸውን አጥፍተው ፉልሃሞች ለሚቀጥለው የውድድር ዓመት የፕሪሚየር ሊግን ትኬት ለመቁረጥ እጅግ በጣም የተሻለ ደረጃ ላይ ናቸው። ዘንድሮ የማርኮ ሲልቫ ግስጋሴ እጅግ በጣም አስደናቂ የሚባል ነው። ሌላኛው በፕሪሚየር ሊጉ ውስጥ በጣም እያስደነቀን የሚገኘው ቡድን እራሱ በርንማውዝ ነው። የበርንማውዝ ዋና አሰልጣኝ አንዴ ኤራ ኦላ ቡድናቸው ከማይሰር ሲቲ ጋር በሚያደረገው ጨዋታ ላይ ዌምብሌ መጫወት የሁልጊዜ ሕልማችን ነበር ያሉት አሰልጣኙ፣ በጣም ጠንካራ ቡድን ነው የምንገጥመው፣ ስራችንን መስራት ይጠበቅብናል ብለዋል። አክሎም ጨዋታው ከባድ እንደሚሆን በግልጽ እንግዲህ በመግለጽ በምርጥ ብቃታችን ላይ ካልሆንን ሲቲዎች ያሰቃዩናል ብለዋል። በቶትናም ስለመፈለጋቸው ያነሱት አንድ ኤራው ለስሬነ ባለኝ አቅም ሁሉ መስራት እፈልጋለሁ አሁን ትኩረቴ በርነማውዝ ላይ ብቻ ነው ብለው ምን ላይ ሰጥተውበታል። ሊቨርፑልን በማሸነፍ የእንግሊዝ ካራባው ካፕ ዋንጫን ያሳካው ኒካስል ዩናይትድ የጎዳና ላይ ክብረ በዓል ማዘጋጀቱ ይፋ ተደርጓል። ኒካስል ዩናይትድ በ በተለይም ደግሞ በታውን ሙር ተብሎ በሚጠራው የከተማ ፓርክ ከደጋፊው ጋር ድሉን እንደሚያከብር ነው የተገለጸው። ቡድኑ በክፍት ባስ ከስቴዲየሙ በነሳት በከተማው ከተዘዋወረ በኋላ ታውን ሙር ፓርክ ዝግጅቱን እንደሚያጠናቅቅ ተነግሯል። ኒካስል ዩናይትድ ከሰባ ዓመት በኋላ የመጀመሪያ ትልቅ ዋንጫውን በማሸነፍ ታሪክ መጻፏ ይታወሳል። በተጨማሪም ኒካስል ዩናይትድ በታሪኩ ለመጀመሪያ ጊዜ የእንግሊዝ ካራቦካፕ ዋንጫንም ያሳካበት ዓመት እንደነበረ የሚዘነጋ አይደለም። ቼልሲ ቤት እንሂድ። ቼልሲ ተጫዋቾችን አስፈርማለሁ ካለ እንደ ሌሎች ክለቦች በሩመር ብቻ የሚቀር ነገር አይደለም። ቼልሲ ያለውን ያደርጋል። ባለፈው ክረምት የፈለጋቸውን ተጫዋቾች በሙሉ ስማቸው ከቼልሲ ጋር አንድ ሁለት የተያዙ ተጫዋቾች ሁሉ ሲፈርሙ ሰምተናል። እንደውም የፔድሮ ኔቶ በጣም አስገራሚ ነበር። በወቅቱ አንድ ሁለቴ ነው ስሙን የሰማነው፣ ወዲያው መፈረሙን ሰማን። በሰበርና የማስፈረም ፖሊሲያቸው እጅግ በጣም የረቀቀና ፈጣን የሚባል ነው። አሁን ደግሞ ፊታቸውን ወደ ራፋኤል ሊያኦን ማዙረዋል። ራፋኤል ሊያኦን ከኤስ ሚላን ማምጣት በሚቻልበት ጉዳይ ላይ ሁነቶችን እየተመለከቱ ነው። በተለይም ደግሞ ጆርጌ ሜንዴዝ ሁኔታውን በደንብ ያግዛቸዋል ነው የሚለው ለቼልሲ ቅርብ የሆኑ ምንጮች ናቸው የሚያረጋገጡት። ጆርጌ ሜንዴዝ ደግሞ የተጫዋቹ ወኪል ነው። እንደሚታወቀው ከኤስ ሚላን መልቀቅ ይፈልጋል ተጫዋቹ ምንም እንኳን እስከ 2018 የሚያቆይ ኮንትራት ባለፈው ክረምት ቢፈርምም ኤስ ሚላኖች ታዲያ 83 ሚሊዮን ዩሮ ይዞ የሚመጣ ክለብ ካለ ለመደራደር ዝግጁ ናቸው። ከዛ በታች ግን ለድርድርም እንደማይቀመጡ ነው መረጃዎቹ እየወጡ የሚገኙት። ጋዜጣ ዴሎ ስፖርት ይዞት በወጣው መረጃ መሰረት ግን በተለይም በኤስ ሚላን ቤት ጥብቅ ስራዎችን እየሰራ የሚገኘው ዝላታን ኢብራሂሞቪሽ ተጫዋቹ እንዲለቅ አይፈልግም ከኤስ ሚላን። ነገር ግን ራፋኤል ሊአዎ በቀጣይ ውድድር ዓመት በዛ የመቆየት ፍላጎት የለውም እየተባለ ይገኛልና አሁን በእርግጥ አሰልጣኙ ችግር የሆኑበት አሁን አሰልጣኙ የሉ ግን እሱ የመልቀቅና ወደ አውሮፓ ሌሎች ትልቅ ክለቦች የማምራት ፍላጎት አለው ተብሏል። ቼልሲ 83 ሚሊዮን ሮ ከከፈለ ግን ያገኘዋል። ከስፖርቲንግ ሊዝበን ሌላ ተጫዋች ለማምጣት እቅድ ይዘዋል። በተለይም ጆቫኒ ኳንዳን እንግዲህ የግላቸው ካደረጉ በኋላ አሁን ደግሞ ኦስማን ዲዮሜ እንዴን ለማስፈረም ፍላጎት አላቸው ተብሏል። ለዚህ ተጫዋችም ገንዘብ እያዘጋጁ ነው ተብሏል። ምናልባትም የዚህ ተጫዋች ዝውውር ሂሳብ ከጆቫኒ ኳንዳ የዝውውር ሂሳብ ጋር እጅግ በጣም ተቀራራቢ ሊሆን እንደሚችልም ነው እየተዘገበ የሚገኙ። ኦስማን ዲዮሜ እንዲ በባለፈው ክረምት ከሊቨርፑል ከዩናይትድ ጋርም ስሙ በስፋት ይያዝ ነበረ፣ ግን የቼልሲን ያክል ስራ አልተሰራበትም። ቼልሲዎች ዘንድሮ ይሄንንም ተጫዋች ከዛው ከስፖርቲንግ ለማምጣት ፍላጎት አላቸው ተብለዋል። አልፊ ጌል ክሪስት ወደ ሜዳ ተመልሷል። ጉዳት ሳጋጥሞት ነበረ። ተጫዋቹ እንደሚታወቀውም ንብረትነቱ የቼልሲ ነው፣ በውሰት ለሼፊልድ ዩናይትድ እየተጫወተ ነው። ታዲያ በውሰት ለሼፊልድ ዩናይትድ ሲጫወት በተለይም በዚህ ሳምንት ከኮቨንትሪ ሲቲ ጋር በነበረው ጨዋታ ድል ሲያደርጉ የቡድኑ እጅግ በጣም ወሳኝ ተጫዋችም ነበረ ድል አድርገው እንግዲህ ለሰዓታትም ቢሆን የሻምፒዮንሺፕ መሪ መሆን እንደቻሉ ይታወቃል። ሼፊልድ ዩናይትዶች እና ተጫዋቹ ሙሉ ለሙሉ ከጉዳ ተገግሟል። ቀጣይ ውድድር ዓመት ቼልሲ እዚህ ተጫዋች ላይ ራሱ የሚወስነው ውሳኔ የሚጠበቅ ነው የሚሆነው። ሌላኛው በሊቨርፑል ቤት ቀጣይ ክረምት ላይ ክለቡን በቋሚነት ይለቃል ተብሎ የሚጠበቀው ዳርዊን ኑኔዝ ነው። የሊቨርፑል እቅድ ግልጽ ነው። ዳርዊን ኑኔስን መሸጥ የሚፈልጉት በትልቅ ገንዘብ ነው። መልቀቁ ላይ ጥያቄ የለም። ነገር ግን ምን ያህል ገንዘብ ያገኙበታል የሚለውን ነው ሊቨርፑሎች እየሰሩ የሚገኙት። ወደ ሳውዲ አረቢያ የሚያመራላቸው ከሆነ ለሊቨርፑል እጅግ በጣም አዋጭ የሚሆን ዝውውር ነው። ትልቅ ገንዘብ ያገኙበታል። አሁን ግን ፈላጊዎቹ ከዚሁ ከፕሪሚየር ሊግ ሆነዋልና ምናልባትም ተጫዋቹ ወደ አረቡ ዓለም ከመሄደን ይልቅ አውሮፓን ከመረጠ ኖቲንግሃም ፎረስትና ኒካስል ዩናይትድ ኡራጋይን የፊቶ ሰር ተጫዋች ከሊቨርፑል ለማስኮ ብለን እቅድ ይዞ አለ ተብሏል። ምናልባትም በሊቨርፑል በኩል የሚቀርበውን ገንዘብ የመክፈል አቅም ካላቸው ሁለቱ ክለቦች የዳርዊን ኑኔዝ ምርጫም ከሆኑ ሊያገኙት ይችላሉ። አሌክሳንደር ኢሳክ ግን አሁንም ዋነኛው ተመራጭ ነው። በተለይም ፊት መስመሩ ላይ የዲያጎ ጆታ መልቀቅ የሚጠበቅ ነው ከዳርዊን ኑኔዝ በተጨማሪ። ስለዚህ በዋነኝነት ንጹህ የ9 ቁጥር አጥቂ ይፈልጋሉና ኢሳክ አሁንም ዋነኛ እቅዳቸው ነው። ጊቭሚ ስፖርት እንዳስነበበውን ከሆነ በሊቨርፑል በኩል ያለው አሁንም የመጀመሪያ ቁጥር ኢላማቸው ራሱ ኢሳክ ነው ብሏል። በአጥቂ መስመር ላይና ምናልባትም በሊቨርፑል በኩል ቀጣይ ክረምት ላይ ከአርሰናል የሚጠበቃቸው ፉክክር እንዳለ ሆኖ ብቸኛ አጥቂ አማራጫቸው አድርገው ስለያዙት ወይም ደግሞ በዋነኝነት ቡድኑ እንዲቀላቀል የፈለጉት እሱ መሆኑን ተከትሎ ትልቅ ስራ ይሰራሉ ተብሎ ይጠበቃል። የመድፈኞቹ አማካይ ዴክላን ራይስ ለአሰልጣኝ ማይክል አርቴታ ትልቅ አድናቆት እንዳለው በሰጠው አስተያየት ገልጿል። ከአርቴታ ብዙ ነገሮችን መማር ይቻላል የሚለው ዴክላን ራይስ ማይክል አርቴታ ባላቸው ሀሳብና ስለ ተጋጣሚ ቡድን የሚያቀርባቸው ዝርዝር ጉዳዮች በጣም ያስደንቁኛል ብሏል። አሰልጣኝ ማይክል አርቴታ አንድ ፐርሰንት ፍልስፍና ቢኖረኝ ብዬ እመኛለሁ። እሱ ድንቅም አሰልጣኝ ነው፣ በፍልስፍናውን በጣም የተቃኘ ብሎታል። በሁለቱ መካከልም ያለው ግንኙነት እጅግ በጣም ጠንካራ የሚባል ነው። ዴክላን ራይስ ለአርሰናል ለመፈረሙ ራሱ ትልቁ ምክንያት ራሱ አሰልጣኝ ማይክል አርቴታ እንደሆነም ይታወቃል። በአውሮፓ አምስቱ ታላላቅ ሊጎችም በአማካይ በጨዋታ ትንሽ ጎል የሚቆጠርበት ቡድን በአውሮፓ አምስቱ ታላላቅ ሊጎች በሁሉም መድረክ ላይ ማለት ነው በተሳተፉበት አትሌቲኮ ማድሪድ 079 ግብ በጨዋታ ያስተናግዳል። በጣም ዝቅተኛ ነው። ናፖሊን በተመሳሳይ 079 ያስተናግዳል። ሄታፌ 082። ከዛ አራተኛ የምናገኘው ቡድን የእንግሊዙን ክለብ አርሰናልን ነው 083 በጨዋታ ያስተናግዳል። አትሌቲኮ ቢልባው 086 አርሰናል ከፕሪሚየር ሊግ ክለቦች ከአንድ እስከ አምስት ያለው ክለብ ነው። ባጋጠመው ምክንያት ሁለቱም የኔዘርላንድ ጨዋታ የመለጠው ዩሊያን ቲምበር በትላንትና ሁለት ሙሉ የቡድኑን ልምምድ እንደተካፈለ ተረጋግጧል። በዚህ ምክንያት ለተማክሰኞም በሚደረገው የለንደን ደርቢ ጨዋታ ፉልሃምን በሚገጥመው የአርሰናል ስብስብ ውስጥ እንደሚካተት ነው የተዘረጋገጠው። ለመሆኑ የቡካዮ ሳካ መመለስን ተከትሎ ኢታን ነዋኔሪ እጣ ፋንታው ምን ይሆናል በሚል በርካቶች ሀሳብ እያነሱ ነበረ። ማይክል አርቴታ ሞር 4-3-3ን ይጠቀማሉ። በሜዳ ላይ ዴቪድ ሪያን ግብ ጠባቂም፣ ከዛ ሉዊስ ማይልስ፣ ኬሊን ግራ ላይ ይጠቀሙታል። ጋብርኤል ማጋለሽና ሳሊባን የተለመደ የመሃል ተከላካይ ጥምረታቸው ነው። ቲምበር በቀኝ ያለ ቤን ዋይትም ዳማራጭ ይዘውት ማለት ነው። መሀል ሜዳው ላይ ኦዴጋርድ፣ ራይስ ከዛ ከነሱ ኋላ ቡድኑ በደንብ እንዲከላከለ ቶማስ ፓርቴን የመጠቀም አሊያም ጆርጂኒዮን የመጠቀም ዝንባሌ የነበራቸው ስካይ ስፖርት ግን ምናልባትም አጥቅቶ የሚጮት ቡድን ከሆነ ኦዴጋርድ ራይስ እና ንዋኔሪ በአንድ ላይ አጣምሮ ራይስ ሞር መከላከሉን እያገዘ የሚጮት ተጫዋች ማድረግ ይችላል። ያው ዘጠኝ ቁጥር የላቸውም። ሜሪኖም ግራውን ቀኙን ለሳካ ግራውን ለማርቲን ሊሰጠው መጫወት ይችላሉ። ይህ በተለይም ማጥቃትን ይዞ ለሚጫወት አርሰናል በጣም ወሳኝ አማራጭ ሊሆን ይችላል። ማጥቃቱንም ሙር ሊያግዝ ይችላል። በሁለቱ ሚንግ ይላል ያርሰናል ለጋፊዎች አጋሩን እኛ የስካይ ስፖርትን የዛሬ ትንታኔ ያደረስናችሁ። በጆርጂኒዮ በኩል ደግሞ የተሰጠ ሐሳብ አለ። አርቴታ አሁን ያለው አስተሳሰብ የተለየ ነው። ምክንያቱም ሁሌም ለማሸነፍ የሚፈልግና ለድር የተራበ አሰልጣኝ ነው። ስለዚህ ማይክል አርቴታ ብዙ ጊዜ አቻ ለመውጣት የሚጫወት አሰልጣኝ ነው ሲሉታል። እኔ ግን በዚህ ያለስማማ የሚላለ ጆርጂኒዮ አርቴታ በየቀኑ ሁ ቡድኑን የሚያሰለጠንበት መንገድ የተለየ ነው። ይህ ሁሉም ሰው እሱ እንዴት ልምምድ እንደሚያሰራ መረጃ አለው። በስልጠናው ቦታ ላይም ስዕሎች እንኳን ሳይቀር እያሳየ ያስረዳል። ሁሉንም ነገር ስለማሸነፍ ነው የሚያወራው እንጂ በሚዲያው ላይ እንደሚወራው ወይም አንዳንድ ተቃራኒ ቡድን ደጋፊዎችና ተጫዋቾች ስለ ማይክል አርቴታ የቡድን ግባታ እንደሚሉት አይደለም ብሏል። ልምምድ ሜዳ ላይ ንድፈ ሐሳቦችን እያስቀመጠ ልምምድ ሲያሰራ እነዚህን በምስል አስደግፎ ለቡድኑ የሚገልጽበት መንገድ፣ የሚያሳያቸው ምልክቶች፣ ሁሌ ማይክል አርቴታ የሚያስቀምጣቸው እቅዶች ቀለል አድርጎ ነው እና ለመረዳትም በጣም ቀለል የሚሉ ሜዳ ላይም ለመተግበር ቀለል የሚሉ ናቸው። ሁሌም አላማው ማሸነፍ ብቻ ነው ብሏል። ዴክላን ራይስ በአመቱ መጨረሻ ይለቃል ስለተባለው ጆርጂኒዮ ሲናገር ደግሞ አሁን ባለው የአርሰናል ቡድን ውስጥ የትኛውም ተጫዋች ምርጥ አሰልጣኝ ይሆናል ብለታስባለ ታስባለ ብትሉኝ ጆርጂኒዮን እጠቁማለሁ ብሏል። አሁን ቡድናችሁ ውስጥ ከሚገኙ ተጫዋቾች ምርጥ አሰልጣኝ ይወጠዋል። እኔ ከሱ ጋር ተቃራኒም ሆኜ አንድ ቡድንም ሆነን ከሱ ጋር ለአመታት ተጫውተናል። ለጣሊያን ብሔራዊ ቡድን ሲጫወት ተቃሪውን ተጫውተናል። ልምምድም እንዴት እንደሚሰራ አስተውያለሁ። እናም እግር ኳስን የሚረዳበት መንገድ ጆርጂኒ ምርጥ ነው። በቀጣይም በአሰልጣኝነት እንደሚሳካለት እርግጠኛ ነኝ ብለዋል። ከማንቸስተር ዩናይትድ ጋር በተያያዘ ራስመስ ሃይሉንድ ቀጣይ ክረምት ላይ ሊለቅ ይችላል የሚሉ መረጃዎች በስፋት ሲነበቡ እንደነበረ እናስተውላለን። በተለይም ቡድኑ እርግጠኛ አይደለም በራስመስ ሃይሉንድ ላይ የሚል ራስመስ ሃይሉንድ በማንቸስተር ዩናይትድ ቀጣይ ሊቀጥል የሚችልበት አንድ አማራጭ ብቻ አለ ይላል ማንቸስተር ኢቭኒንግ። ይኸውም የእድሜው ጉዳይ ነው። ገና ወጣት ተጫዋች መሆኑን ተከትሎ በማንቸስተር ዩናይትድ መሻሻል ይችላል የሚል እምነት አለ። በተለይ ማንቸስተር ዩናይትድ እንደ ቡድን የሚሻሻል ከሆነና በቂ የሆነ የኳስ አቅርቦት ካለ ተጫዋቹ ግብ እያስቆጠረ ሲሄድ በራስ መተማመኑ ማደግ ይችላል። ና አሁን ገበያ ላይ ካሉ የ9 ቁጥር አማራጮች አንጻር ና ከዋጋቸው ውድነት አንጻር ማንቸስተር ዩናይትድ ራሱ ወደ 72 ሚሊዮን ሮ ከፍሎበታል። ና ከዚህም አንጻር በቀላሉ ተጫዋቹን ላይለቁት ይችላሉ የሚል መረጃ ነው ማንቸስተር ኢቪኒንግ ይዞት ይወጣው። ሆይሉንድ ግን ጊዜ ቢሰጠው እና ከኋላው የሚጮቱና የክንፍ ተጫዋቾች ኳስን በደንብ ቢያቀብሉት ሊሻሻል አይችልም ወይ? እንደሚታወቀው አማድ ያለው ወደ ሳጥን ውስጥ አግብቶ ኳስን ይዞ መጥቶ በራሱ በብዛት የሚሞክር ተጫዋች ነው። ሌላኛ የክንፍ ተጫዋች አሌሃንድሮ ጋር ናቸው። ሞር በራሱ ነገሮችን ማድረግ የሚወድ አይነት ተጫዋች ነው። የቀኝና የግራ ተከላካዮች ብዙ ገዛን በዚህ ዓመት ለአጥቂ ክሮስ በማድረግ ሲያግዙ እምብዛም አልተመለከትናቸውምና ምናልባት ይህ ነገር ቢሻሻል ሆይሉን እንዳይሻሻል ም ወይ የመልካታችሁን አጋሩን። ማንቸስተር ዩናይትዶች የሳውዛምተኑን አስተናቂ ተጫዋች ታይለር ዲብሊንግን በስፋት ለማስፈረም እንደፈለጉ ሲዘገብ ነበረ። በኋላም ላይ ነገሩን አነጋገር ያደረገውም በሳውዛምተን በኩል መቶ ሚሊየን ሮ እንፈልጋለን ማለታቸው ነበረ። ማንቸስተር ዩናይትድ ግን በፍጹም ይህን ያህል ገንዘብ የመክፈል ፍቃደኝነትን አላሳየም። በተቃራኒው ማንቸስተር ዩናይትድ ከ35 እስከ 40 ሚሊዮን ሮ ብቻ ለዚህ ተጫዋች ለመክፈል እቅድ ይዘዋል። በተለይም ሳውዝሃምተን የሚወርድ ከሆነ ታይለር ዲብሊንግ ራሱ በበርካታ የአውሮፓ ክለቦች እየተፈለገ ነውና የልቀቁኝ ጥያቄ ማቅረቡ አይቀርም። ይህም ሌላ ጫና ይፈጥራል ሳውዝሃምተን ላይ። ምናልባትም በሳውዝሃምተን ደረጃ ከቀረበው መቶ ሚሊዮን ሮ በታች ለመሸጥ ሊያስገድዳቸውም ይችላል። ዩናይትድ ግን ከ35 እስከ 40 ሚሊዮን ሮ ብቻ ለመክፈል ፍቃደኛ ነው ይላል የሜል ስፖርት ዘገባ። ሴኮ ኮኔ ወደ ሜዳ ተመልሷል። በተለይ ወሳኝ ወሳኝ የ21 ዓመት በታች ቡድን ተጫዋቾች ከዋናው ቡድን ጋር ልምምድ እያደረጉ ይገኛሉና በዚህ ምክንያት አልተገኙም። ከ21 ዓመት በታች ቡድን ትላንትና ግን ድል ሲያደርጉም ሴኮ ኮኔ የመጀመሪያውን ጎል በሀፍ ቮሊ ማስቆጠር ችሎ ነበር። ሁለተኛ ጎል ሲቆጠር ደግሞ በፍጹም ቅጣት ምት የተገኘው ምሱ ላይ በተሰራ ጥፋት ነበረና ሴኮኩኔም በቅርቡ በሩበን አሞሪ ዋና ቡድን ውስጥ የመቀላቀል እድል እንዳለው እየተጠቀሰ ይገኛል። ተጫዋቹ በእርግጥ በጣም አስደናቂ የሚባል ነው። ከአፍሪካ የመጣ ነው። ቁመተ መለሎ የሚባልና ከኳስ ጋር ጥሩ ምቾት ያለው ተጫዋች ነው። ለዋናው ቡድን የመጠራቱም ነገር እርግጥ እየሆነ የመጣ ይመስላል። ከረጅም ጊዜ ጉዳት በኋላም ወደ ዋናው መደበኛ ልምምድ የተመለሰው ሉክሾን በተመለከተ እንግሊዝ የመስመር ተጫዋች ሉክሾ ዕለተ ማክሰኞ ከኖቲንግሃም ፎረስት ጋር በሚደረገው ጨዋታ ማንቸስተር ዩናይትድን ወክሎም ቡድን ውስጥ የመካተት እድሉ ሰፊ ነው እየተባለ ነው። ተጫዋቹ ምንም እንኳን በጨዋታው ላይ በቋሚነት የመሰለፍ እድል እንኳን ባያገኝ ከተጠባባቂ ወንበር ሊጀምር ይችላል እየተባለ ነው። እንደ ምክንያት የተነሳው ዋነኛ ጉዳይ ደግሞ ማይሰር ዩናይትድ አብዛኞቹን ተጫዋቾቹን የሚፈልጋቸው አሁን፣ በተለይም የቡድኑ ቁልፍ ተጫዋቾች ለአውሮፓ ሊግ እንደሆነ ይታወቃል። ምክንያቱ ደግሞ በዛ በኩል የአውሮፓ ሻምፒዮንስ ሊግ ትኬት ይጠበቀዋል። ዩናይትድን እና በፕሪሜር ሊጋው ለማሳካት ብዙ ተአምር ይፈልጋል። ዩናይትድ 13ተኛ ነው። ኤሮፕ ሊግ ለመግባት ደግሞ መጨረስ ያለበት ደረጃ ሰንጠረሽ ወይ አምስተኛ ወይ ስድስተኛ ነው እና ይሄ በጣም አስቸጋሪ ነው ለዩናይትድ። ኤሮፕ ሊግ ግን የአውሮፓ ሻምፒዮንስ ሊግ ትኬትን ለመቁረጥ ቀላሉ መንገድ ነው። ስለዚህ ማንቸስተር ዩናይትድ ቀጣይ ዓመት ኤሮፕ ሊግ ለመሳተፍ አምስተኛ እና ስድስተኛ መሆን አለበት። ሻምፒዮንስ ሊግ ለመሳተፍ ከአራት በላይ መጨረስ አለበት። ይሄንን ከማድረግ ይልቅ ኤሮፕ ሊጉን ስለመረጠ ወሳኝ ተጫዋቾቹን ያሳርፋል ተብሎ ይጠበቃል። እድሜ ጠገቡ የማንቸስተር ዩናይትድ ተከላካይ ኢቫንስ በሁለተኛ ዙር ለዩናይትድ እየተጫወተ እንደሆነ ይታወቃል። እንግዲህ በቀጣይ ክረምት ከዩናይትድ እንግዲህ ይለቃል። ያው በዘመነ ኤሪክ ቴናግ ለልምምድ መጥቶ ሁለት ዓመት የከረመ ተጫዋች ነው። በዩናይትድ በኩል ፌርማውና ኑሮ ተጫዋቹ እንግዲህ አሁን ላይም ጨዋታ ማድረግ አይችልም። የጀርባ ሕመም አጋጥሞታል። ሆኖ ምንም እንግዲህ ጨዋታን ባያረግ ወጣቱ የማንቸስተር ዩናይትድ ወጣት ተጫዋቾችን በመምከርና በመዘከር ጊዜውን እያሳለፈ ነው ይላሉ የዩናይትድ ተነባቢ ጋዜጦች። እናም ይህ የጀርባ ህመሙ ዳግም እግር ኳስን ስለማያጫውተው ወደ ወጣቶች ማሰልጠንና ከወጣቶች ጋር ጊዜ ማሳለፍ ትኩረት ማድረጉን ተከትሎም ቀጣይ ውድድር ዓመት ላይ ጫማውን እንደሚሰቅል ነው እየተዘገበ የሚገኘው። ማይሰር ዩናይትድ ከአስር ቀናት በኋላ በአውሮፓ ሊጉ ሊዮንን ይገጥማል። ሊዮን ደግሞ በዚህ ሳምንት በስትራስቡርግ አራት ለሁለት ተሸንፏል ዩናይትዶች ጨዋታውን እንደተመለከቱትና ቀጣይ ተጋጣሚያቸውን ጠንካራና ደካማ ጎኖችን እየለዩ ይገኛሉ ቀጣይም ጨዋታ አላቸው በእርግጥ በሊጋቸው ከሊል ጋር ቀጣይ ሳምንትም ጨዋታ ያደርጋሉ ከዛ ዩናይትድን ነው የሚገጥሙትና ዩናይትድ ሁለቱንም ጨዋታ አጥብቀው እንደሚከታተሉ ተዘግቧል ያው ዘንድሮ ኤሮፕ ሊግ የዩናይትድ ህልውናም ስለሆነ ማለት ነው ውድ ቤተሰቦቻችን ታላላቆቹን ክለቦች የተመለከቱ ወቅታዊ መረጃዎችን ለእናንተ ውድ አድማጮቻችን በዚህ መልኩ አሰናርተን ያቀረብንላችሁ። እንመለሳለን ተጨማሪ መረጃዎችን ይዘን። እንደ ሁል ጊዜው ታዲያ እያበረታታችሁን፣ ድጋፋችሁን እያሳያችሁን፣ እንዲሁም ለእኛ ቤተሰብ እየሆናችሁ እንድትቆዩንህ በአክብሮት ጋብዘናል። ቀጣይ ፕሮግራም ይዘን እስክንመጣ በያላችሁበት መልካም ጊዜ ይሆንላችሁ።